ሰላም፣ ጤና ይስትልን እንደምናላችሁ፣ ተመልካቾች፣ አድማጮች። እንግዲህ ይህ አምስተኛ ቀን የዘመቻ አንድነት ኦፕሬሽንን መሰረት በማድረግ የአማራ ፋኖ ሁሉም ቀጠና ቃል አቀባዮች ከመገናኛ ብዙኃን ጋር የሚያደርጉት እለታዊ የመረጃ ልውውጥ መርሃ ግብራችን ነው። ዛሬም እንደተለመደው ከሁሉም ቀጠና የህዝብ ግንኙነት ኃላፊዎች አሉ። የአማራ ፋኖ አንድነት በጎንደር ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በወሎ ፋኖ አበበ ፈንተው፣ የአማራ ፋኖ በጎጃም ፋኖ ማርሸ ፀሐዩ፣ እንደዚሁም ከአማራ ፋኖ በሸዋ ፋኖ አብደላ ድሪስ አብረውን አሉ። ከመገናኛ ብዙሀን በርከት ብለን ተሰባስበናል። ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ሁለት ሀምሳ አንድ ሚዲያ፣ ብላክ ላይን ሚዲያ እንደዚሁም ዛሬ ግሎባል ፋኖ ሚዲያ አብረን ያለ ነው። ሁላችሁንም እንኳን ደህና መጣችሁ እንላለን። እንግዲህ ዛሬ አምስተኛ ቀኑን የያዘው የዘመቻ አንድነት የአውደ ውጊያ ውሎ እና አጠቃላይ የትግሉ እንቅስቃሴ ምን ይመስላል የሚለውን የፋኖ ቃል አቀባዮች መረጃዎችን እንዲያደርሱን ነው የምንጋብዘው። ምናልባት ቀዳሚውን እድል ለፋኖ በፈንታው ብሰጥ አምስተኛው ቀን የዘመቻ አንድነት ሂደቶች ምን ይመስላሉ? የዛሬ ውሎ ምን ይመስላል? አጠቃላይ ሂደቱስ እንዴት ነው እየሆነ ያለው? አመሰግናለሁ። እኚህ ሁላችሁንም የሚዲያ ባለሙያዎችና አጠቃላይ የትግሉ ባለቤቶች እንግዲህ ዘመቻ አንድነት ከታወጀ ዛሬ አምስተኛ ቀኑን ይዟል። በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም በርካታ ትንቅንቅና ተጋድሎችን እየቀጠለ ያለበት ሁኔታ ነው ያለው። በዚህ መሰረት የአውዶ ውጊያ መረጃዎችን በተመለከተ ምዕራብ ወሎ ኮር አሁንም ተጋድሎውን አጠናቅሮ ቀጥተዋል። በትላንትናው እለት በርካታ ተጋድሎና ትንቅንቅ በማድረግ ትላንትናም ከትላንት ወዲያም በዘመቻ አንድነት መካነ ሰላም ዙሪያ የአማራ ፋኑ በወሎ ምዕራብ ወሎ ኮር ኢንጂነር ደሳለኝ ክፍለጦር ማለት ነው በርካታ ትንቅንቅና ተጋድሎዎችን እንዳደረጉ ይታወቃል። ዛሬ ለበቀል የመጣው ያገዛዙ ትምህርት ወር እንግዲህ በዱቢያ አሻግሬ የሚመራው አባይ ሸለቆ ብርጌድ እንዲሁ በከባድ መሳሪያ የታገዘ ውጊያ ጠላት ከፍቶበት ነበር። እሱንም በርካታ ትንቅንቅ በማድረግ እና ተጋድሎ በማድረግ የመጣውን ጠላት መትተው የመለሱበት ሁኔታ ነው ያለው። በዚህም ወደ ዘጠኝ ሙትና ሰባት አካባቢ ቁስለኛ እንዳጋጠመው ጠላት እና ሶስት አስማርኩም ቦታውን ቀጠናውን ለቆ ወደዛው ወደ ተለመደው የአይጡ ጉድጓዱ ወደ ምሽጉ እንደገባ ነው ከቦታው የክፍለ ጦር ቃል አቀባዮች መረጃ ያደረሱኝ። በሌላኛው እንግዲህ በዚሁ በምዕራብ ወሎ ኮር ማለት ነው የአማራ ፋኖ በወሎ ምዕራብ ወሎ ኮር ማለት ነው ሸውሴን ጅብሪል ክፍለ ጦር አሁንም ሰው ሴን ጅብሪል አህዲ የሆነችው ጽናት ብርጌድ ከላላ ወረዳ ላይ እንግዲህ ከማለዳ እስከ ሰባት ሰዓት ተልተል የሚባል ቦታ ልዩ ስሙ እና አስጨራሽ ውጊያ አድርገዋል። ከአስራ አምስት በላይ ዙፋን ጠባቂ የደመሰሳል ጠላት እንግዲህ ከዛ በሻግ አምስት ክላሽም የማረኩበት ሁኔታ አለ። በርካታ ጠላት የሙትና ቁስለኛ የሆነበት ሁኔታ አለ። በዚሁ ተጠናክሮ በቀጠለው የምዕራብ ወሎ ኮር ተጋድሎ ማለት ነው ከላላ ላይ እንግዲህ ሰሞኑን በርካታ ትንቅንቅና ተጋድሎ እየተደረገ ነው። መካነ ሰላም ግንባርም፣ አማራ ሳይንት፣ መሀል ሳይንት እንደዚሁ እየተደረገ ነው። ሌላኛው በዚሁ በሰሜን ወሎ እና ደቡብ ወሎ አካባቢ ወደ ወርጌሳ ማለት ነው በተለይ መርሳ ሀርቡ አካባቢ የአርበኛ ኢንጂነር ባዮሎጂስት መምህር ሲል አምላክ ደጉ የትውልድ ቀዬ ከሆነው በወሩ አካባቢ በሶስት አቅጣጫ ከመጣ ጠላት ጋር የልጅ ያሱ ኮር የእጁ ክፍለ ጦር አህዶች በርካታ ትንቅንቅና ተጋድሎ አድርገዋል። በዚህም በጣም በርካታ ዙፋን ጠባቂ ሰራዊት ቀበሌ ቁጥር ስምንት ና ቁጥር ዘጠኝ ላይ ማለት ነው ሙትና ቁስለኛ በማድረግ ወደ መጣበት መልሰውታል። ቁጥር ስምንት ላይ እንግዲህ የግለሰብ ቤቶችን ሁሉ አቃጥሎ በቀል ፈጽሞ የሄደበት ሁኔታ አለ። የፋኑን በትር መቋቋም ሲያቅተው ያው ንጹሃን ላይ እርምጃ የሚወስዱ ታውቃላችሁ። እና እንግዲህ ተክለ ሃይማኖት አቡነ ተክለ ሃይማኖት ገዳም ላይ እዛ ቀጠና መነኮሳቶችን አፍኖ ይዞ የሄደበት ሁኔታም እንዳለ ከልጅ እያሱኮር መረጃ ደርሶናል ማለት ነው። ከዛ በዘለለ ራያ ቆቦ አካባቢ ስንመጣ በርካታ ስጋት ተደቅኖባቸዋል። አገዛዙ በዘመቻ አንድነት ቆቦን ዝም ሊሉን አይችሉ በሚል ቀን ሙሉ በብረት ለበስ ነው ሲጠበቅ የሚውለው። እንግዲህ ባለፈው አንድ ሳምንት ውስጥ ወደ አራት ጊዜ የድሮን ቅኝት እያደረገ ነው። አሰሳ ቦምብ ጣይ ድሮን ማለት ነው። የሰርቬላንስ ሳይሆን ቦምብ ጣይ ድሮን እየዞረ ያለበት ሁኔታ አለ እጅግ በጣም ዘመናዊ የሆኑ ጀቶችም እንግዲህ እየመጡ ድምፁም በጣም የሚረብሽ ነው እንደሆነ ይታወቃል። ቀጠናው ላይ በጣም በርካታ አሰሳ እየተደረገ ያለበት ሁኔታ አለ። በድሮንም በጀትም ከእሱ ጋር ተያይዞ በዘመቻ አንድነቱ ስጋት ገብቷቸዋል። ቀንም በሌሊትም በብረት ለበስ ነው ከተማው ሲጠበቅ የሚያድረው እንግዲህ ዙሪያውን በሶስት ኪሎ ሜትር ርቀት ውስጥ እንግዲህ በርካታ ምሽጎች ያሉበት ቀጠና ነው ቆቦ። በተለይ በምዕራብ እና በምስራቅ በኩል ወደ ሰሜን ወደ ራያን ለማጣ መውጫም እንደዚሁ በተራራማ አካባቢዎች እንዳለ ይታወቃል። እዚ አካባቢ እንግዲህ በምስራቅ በኩል ወደ ዞብል ቀዩ ጋራ የሚባል ቦታ አለ። ቀበሌ ነው። ከአሁን በፊት የድሮን ጥቃት የተፈጸመበት ቀበሌ ነው። ከቆቦ ከተማ በቅርብ ርቀት የሚገኝ ቀበሌ ነው። እዚ አካባቢም አገዛዙ በርካታ ዙፋን ጠባቂ ሰራዊቱን ይዞ ሄዶ የብልጽግና የጸጥታና የፖለቲካ አመራሮችም ህዝብ ሰብስበው የተለመደ ነጭ ውሸታቸውን ለማስተጋባት የሞከሩበት ሁኔታ አለ። የዞብል አምባ ክፍለ ጦር ቃኝ እዚ አካባቢ ለስራ ለተልእኮ ሄደው ነበር። በከፈቱበት የደፈጣ ውጊያ ሙትና ቁስለኛውን ይዞ ተመልሶ ወደ ቆቦ ከተማ የገባበት ህዝብን ማደናገር ያሰበበትንም ሰራይ ሳይ ሰራ ተመልሷል። እንዲሁ እዛው ቀጠና ላይ እራያ ቆቦ፣ ጎብዬ ከተማ ላይ ጎብዬ እንግዲህ ወልዲያ ከወልዲያ በቅርብ ርቀት የሚገኝ ነው። የቆቦ ወረዳ አንድ ጥቁር አስፓልት ላይ የፌዴራል መስመር የሚባለው ላይ የሚገኝ ከተማ ነው። እዛ ከተማ እንዲሁ ስብሰባ ለማድረግ አስቦ በገባበት ሁኔታ አሳምነው ክፍለ ጦር ሁለተኛ ሻለቃ ከዲሽቃ ብሬና ስናይፐር ጭምር በመጠቀም አሁንም ጥቃት በመሰንዘር አገዛዙ ሰራዊቱን ሙትና ቁስለኛውን ይዞ አሁንም ወደ ምሽጉና ገሚሶ ወደ ወልዲያ፣ ገሚሶ ወደ ቆቦ የሄደበት ሁኔታም ተፈጥሯል። እንግዲህ ከዚህ ጋር ተያይዞ አምስተኛ ቀኑን በያዘው የዘመቻ አንድነት ተጋድሎ እንደሰማችሁት በሁሉም በአምስቱም የአማራ ፋኖ በወሎ ቤት አማራ ኮሮች የኮር አሃዶች በርካታ ትንቅንቅና ተጋድሎ እንደቀጠለ ነው ቆቦ ከፍተኛ ስጋት ነው ያለው ከበባ ውስጥ ነው ያለችው ከድሮም ጀምሮ ስለዚህ የድሮን ቅኝቶች በተለይ ትናንትናና ዛሬ በሰፊው የነበረበት ሁኔታ ህዝቡ ጭምር ቆቦ ከተማ ውስጥ ምን አለ? ፋኑን ፈልጎ ከሆነ ከተማው ላይ ምን አለ የሚል አይነት ነገር አለ። ከተማው እንግዲህ በድምፅ በጀትም በድሮንም የማጀብ በብረት ለበስ ደግሞ ከተማው ውስጥ ከፍተኛ የሆነ ስጋትና ትርምስ ያለበት ሁኔታ አለ። በአንድ ሳምንት ውስጥ ወደ አራት ጊዜ በትናንትናና በዛሬ በዘመቻ አንድነቱ ደግሞ ተከታታይ ሁለት ቀን አሰሳ እያደረገ ቦምብ ጣይ ድሮና ጀቶች እየዞሩ ያሉበት ሁኔታ አለ። ዘመቻ አንድነት እንግዲህ በዚህ ደረጃ የደረሰበት ሁኔታ አለ። በዓለም አቀፉም ደረጃ ከፍተኛ እውቅናን ያገኘንበት ፋኖ የአማራ ሕዝብ አንድ ሆኖ ትግሉን የሉና ተጋድሎውን እስከ መጨረሻው ማድረስ የሚችልበት ቁመና ላይ እንደሚገኝም ያሳየንበት እጅግ በጣም የተዋጣ ዘመቻ ነው ብለን ነው የምናስበው። ኛ በቀጣይም አጠናክረን እንቀጥላለን። ያው ይታወቃል፣ አልተወሰነ ጊዜ እንደሆነ ያውጅ ነው። እግረ መንገዱን ደግሞ ሌሎች ጠንካራ የሆኑ ቀሩን የምንላቸው የቤት ስራዎቻችንንም ጎን ለጎን እየሰራን ዘመቻ አንድነት በአውደ ውጊያ በአማራ ፋኖ በወሎ ቤተ አማራ በወሎ ቀጠና ይህንን ይመስላል ማለት ነው። አመሰግናለሁ። እጅግ በጣም ነው አመሰግናለን ፈንታው። በመቀጠል በጎጃም ቀጠና ላይ ያለው አምስተኛ ቀን የዘመቻ አንድነት አውደ ውሎዎች፣ አጠቃላይ የዘመቻ አንድነት ሂደቶች ምን ይመስላሉ የሚለውን የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሻል ፀሐዩ ብትነግረን ነው። አመሰግናለሁ አንሙት። ከሁሉ አስቀድሜ ቅድም ጓዶ ወንድሜ አርበኛ አበበ ሲያብራራ ከመካነ ሰላም ተነስቶ ወደ አባይ በረሃ በመውረድ ለማጥቃት የሞከረው የመከላከያ ኃይል ተመቶ እና ተማርኮ የተመለሰው አሻግሬ በሚመራው ኃይል ሳይሆን በአማራ ፈኖ ጎጃም ዘጠነኛ ክፍለ ጦር የአባይ ሽፈርቆ ብርጌድ ነው። እዚያ ቀጠና ላይ ሰሞኑን ተደብቀው የነበሩ መቶ ስምንት አካባቢ ልጆች ነበሩ። ራሳቸውን ህዝባዊ ሰራዊት አንዴ ግንባር አንዴ አፋሀድ እያሉ የሚጠሩ ልጆች ነበሩ። ከግማሽ በላይ የሚሆኑት ለአማራ ፋኖ በጎጃም ዘጠነኛ ክፍለ ጡር አባይ ሸለቆ ብርጌድ እጅ ሰጥተዋል። ጠሪዎቹ ወደ ዳውን ታቅጣጫ ፈርጥተው ነው ያሉት። አጠቃላይ ቀጠናው ሙሉ በሙሉ እስከ አባይ ድልድይ ድረስ በዘጠነኛ ሳሙኤል አወቀ ክፍለ ጡር አባይ ሸለቆ ብርጌድ የተሸፈነ ነው። አሁን ላይ ይህን ካልኩኝ በዛሬው ዕለት በአማራ ፋኖ በጎጃም አምስተኛ ቀን በያዘው ዘመቻ አንድነት የአባይ ሸለቆ ብርጌድ ከመካነ ሰላም እና ከምርጦ ለማርያም ከተማ አቅጣጫ መሀል ላይ በማስገባት ለማጥቃት ጠላት ሙከራ አርጎ ነበረ። በሁለቱም አቅጣጫ የመጣው ጠላት በሚገርም ኦፕሬሽን በአስደማሚ ብቃት የቡድን መሳሪያን ጭምር በመጠቀም በተወሰነ ኃይል መመከት መመታት ተችሏል። በዚሁም በርከት ያለ የጠላት ኃይል ከመካነ ሰላም አስከሬን ጭኖ ተመልሷል። የተማረኩም አሉ፣ ምርኮኛ አለ፣ የመሳሪያም አለ፣ እግረኛም ተማርኳል። ተተኳሽም ተማርኳል ሎጂስቲክ ብስኩት ሳይቀር ሬንጀር ሳይቀር ተማርኳል ተመልሶ ወደ መካነ ሰላም የገባ ሲሆን ከመርጦ ለማርያም የመጣው ጠላት በአንድ ሃይልክስ ፒካፕ መኪና ና በአንድ ኦራል መኪና አስክሪን ና ቁስለኛ መርጦ ለማርያም ኮሌጅ ና ሆስፒታል ይዞ ገብቷል ማለት ነው ስለዚህ በዛሬ ዕለት የአማራ ፋኖ በጎጃም ሳሙኤል አወቀ ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ ነው ወሬያ ና እዚህ አባይ በረሃ ላይ ውጊያ ያደረገው ማለት ነው በሁለተኛ እዚሁ ሳሙኤል አወቀ ክፍለ ጦር አረንዘው ጎንቻ ብርጌድ ከጉንዶይን ከተማ ሎጂስቲክ ጭኖ ወደ ደብሮ ፕላይባዳ እየወጣ ነበረ ጠላት። በዚህም በደፈጣ ለማስፋት የሞከረውንና የገጠሩን አካባቢ ና አስፋልቱን ሴቭ ለማድረግ ኮምቦይዎችን ለማጀብ የወጣውን ጠላት ላይ ና ራሱ ኮምቦይ በተከፈተ የደፈጣ ጥቃት፣ አንደኛ ሎጂስቲኩን ማስተጓጎል ተችሏል። ተመልሶ ጉንዶይን ከተማ እንዲገባ ሆኗል። ሁለተኛ ኮምቦይ ሲያጅብ የነበረው እግረኛም ተመቶ አስራ ስምንት የሚደርስ እግረኛ ሙት ሆኗል። ስድስት ቁስለኛ ሆነው ጉንዶይን የመጀመሪያ ደረጃ ሆስፒታል ገብተዋል ማለት ነው። የዘጠነኛ ክፍለ ጦር ዛሬ ሁለት ቦታ ላይ ይህን አስደማሚ ኦፕሬሽን ሰርቷል። ሌላው ስምንተኛ ክፍለ ጦር ደበይ ጮቄ ብርጌድ የደበይ ጮቄ የሚገኘውን የሻለቃ መሪ ከነ ሁለት አጃቢዎቹ ደምስሷል። ሙሉ በሙሉ ሞት ሆነዋል። አጃቢውም አጃቢዎቹም እሱም ማለት ነው። ተጨማሪ ሰባት እግረኛ ተዋጊዎች እንደዚሁ ተደምስሰዋል። በዚ ወደ ኢትዮጵያ ላይ ሁለተኛው የሽፈራው ገርበው ብርጌድ እዚያው ስምንተኛ ክፍለ ጦር ላይ አምስት የሚኒሽ አባላት ሲገደሉ ሰባት የመከላከያ አባላት እንደዚሁ ቁስለኛ ማድረግ ተችሏል። ይኸውም ሌሊት አምስት ሰዓት ላይ በተሰራ ኦፕሬሽን ነው። ሽፈራው ገርበው ብርጌድ ይህን አስደማሚ ኦፕሬሽን የሰራው ማለት ነው። በአጠቃላይ በአማራ ፋኖ በጎጃም በአምስተኛ ቀን በያዘው ዘመቻ አንድነት በሁለት ክፍለ ጦሮች ላይ በጠላትን ሞትና ቁስለኛ በማድረግ እንዲሁም መሳሪያና ተተኳሽ በመማረክ እግረኛ ተዋጊ ጭምር ጠላትን በመማረክ አስደማሚ ተጋርሎ አድርጎ ውሏል። በአጠቃላይ ዘመቻ አንድነት ቀጥሏል። የአማራ ፋኖ በጎጃም በሁሉም ክፍለ ጦሮች፣ በሁሉም ብርጌዶች፣ በሁሉም ቀጠናዎች ከተዋጊው ፋኖና አመራሩ የበለጠ ማህበረሰቡም የበለጠ የመታገል የመዋጋት ከፋኖ ጎን የመቆም ፍላጎት እንዳለው ጭምር በተለያየ አካባቢ ቼክ እያደረግን ነው። በተጨባጭ የህዝባዊ ውይይት ባደረግንባቸው አካባቢዎችና መድረክ በከፈትንባቸው ቦታዎች በአቼፈር ሰሜንና ደቡብ አቼፈር በአዊ ዞን ሁለት ወረዳዎች በምስራቅ ጎጃም ሶስት ወረዳዎች ህዝባዊ ውይይት አድርገናል። በዛሬው ዕለት በዚህ ህዝባዊ ውይይት ጠንካራ የሆነ የመዋጋት ሞራል አቅም እንዳለ፣ ጠንካራ የሆነ እስካሁኑ ወደ አውደ ውጊያ ያልገባ ጠመንጃ ይዞ የእኛን የመጨረሻ ፊሽካ የሚጠብቅ በብዙ ሺህ የሚቆጠር ሀይል እንዳለ እንደዚሁ በተጨባጭ ያረጋገጥንበትና ብልጽግና የሚባል ስርዓት ከእንግዲህ በአማራ ምድር ምንም አይነት ከባህር ዳር እስከ ገጠር ቀበሌዎች ድረስ መዋቅር ዘርግቶ መንቀሳቀስ እንደማይችል እና የአማራ ገበሬም ማንኛውንም ዋጋ ከፍሎ ብልጽግናን ማስወገድ እንዳለበት ሁሉ ከራሱ ከማህበረሰባችን አንደበት አረጋግጠናል። ሌላው የአማራ ፋኖ በጎጃም ይሄ ዘመቻ አንድነት ከተጀመረ ዛሬ አምስተኛ ቀኑ ነው። በአምስት ቀን ውስጥ እስካሁን ያልተገለጸ ሁለት ቦታ ላይ የኮማንዶ ምረቃ አድርገናል። ጃዊ ክፍለ ጦር ላይ ባለፈው በዘመቻ አንድነት የመጀመሪያ ቀን ላይ ያስመርቀናል። በዛሬው ሁለት ደግሞ ስድስተኛ ክፍለ ጦር ላይ እንደዚሁ ዘመቻ አምስተኛ ቀን ላይ ለተሁድ እንደዚሁ ኮማንዶዎችን አስመርቀናል። በአጠቃላይ ህዝባችንን በማወያየትና የትግሉ አካል እንዲሆን በማድረግ ሪሶርስና ፓወር ሞቢላይዝ በማድረግ አዳዲስ ምልምል ወጣቶችን ፈቃደኛ ወጣቶችን እየመለመልን እያሰለጠን እያስታጠቅን ልዩ ብቃት እንድሆናቸው እያደረግን ወደ ውጊያ በማስገባቱና በኃይል ግንባታው ረገድ ከፍተኛ ድርሻ እየተወጣን ያለንበት ሁኔታ ነው። ያለ አማራ ፋኖ በጎጃ መልካም እጅግ በጣም አመሰግናለሁ ፋኖ ማረሸት። በመቀጠል የጎንደር ቀጠና ላይ ያሉ አውደውጊያ መረጃዎች፣ አጠቃላይ ሂደቶች፣ ከፍተኛ ውጊያ የሚካሄድበት ሌላኛው ቀጠና ነው። በዚህ በዘመቻ አንድነት በዚህ ዙሪያም መረጃ ሊሰጠን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አብሮናለን። ፋኖ ዮሐንስ የቀጠናችሁ አውደውጊያ ሁሉ አምስተኛ ቀን ምን ይመስላል? አመሰግናለሁ። አንሙት በዘመቻ አንድነት አምስተኛ ቀን የጎንደር ግንባር ድሎችንና ሁነቶችን እንደሚከተለው አቅርባለሁ። የአማራ ፋኖ አንድነት በጎንደር መጋቢት አስር ሁለት ሺህ አስራ ሰባት አመተ ምህረት በሁሉም የአማራ ግዛቶች የተጀመረው ዘመቻ አንድነት የአማራ ፋኖ ወታደራዊ አንድነትና የነጻነት ንቅናቄ አያሌ ድሎች እየተጎናጸፍ መሆሩ ነው እና በጥቅሉ እየተካሄዱ ያሉት እንቅስቃሴዎች ወታደራዊ እንቅስቃሴዎች ለጠላት ድንገት የሆኑ እና ለወገን ደግሞ ከፍተኛ ብርታትና ጥንካሬን የወለዱ ድል እያገናጸፉ የሚገኙ ናቸው። በሁሉም አይነት የመታገያ ዘርፎቻችን ጥሩ እንቅስቃሴ ማስመዝገብ የቻልንበት ሁኔታ ነው የሚገኘው በጎንደር ከጎንደር ከተማ ቅርብ ርቀት የምትገኘውን የአምባበር ከተማ ጠላትን በማጥቃት የተቆጣጠረው የጎንደር የበጋሻው ክፍለ ጦር፣ ጎንደር ብርጌድ፣ ቴዎድሮስ ብርጌድ፣ አጼ ፋሲል ብርጌድ፣ ቃኘው ብርጌድና ኢትዮ ብርጌድ፣ አጥናፉ ብርጌድ እና ሌሎችም ሻለቆች በጥምረት አስደማሚ ተጋሎ እያደረጉ ሰንብተው የተቆጣጠሩበት ሁኔታ ነው ያለው። በዚህ ግንባር እያደረግናቸው ያሉ ውጊያዎች አጠቃላይ ለሀያ ስድስት ሰዓታት የነበረው የቀጠነው የወደ ውጊያ ትንቅንቅ ሰባት ሞት አስራ አንድ ቁስለኛ አዘርፍቆ፣ ማጫ፣ አንቦበር፣ ውግሎ፣ ሶሆር ዳዋ፣ ዳሞት፣ ወይንዬ፣ ወዛብ አካባቢዎችን ከጠላት ነጻ በማድረግ በፋኑ የበላይነት በድል አድራጊነት ተቋጭተዋል ማለት ነው። በሌላ በኩል በዚሁ በማዕከላዊ ጎንደር ዞን በወገራ ወረዳ አምባ ጊዮርጊስ ከተማ ሰብረ የገባው የአማራ ፋኖ አንድነት በጎንደር የጎንደር የቦጋሻ ክፍለ ጦር አካል የምስጋና ዋጣን የብርጌድ በጠላት ላይ በወሰደ ኦፕሬሽን ዘጠኝ የተደመሰሰ ሶስት ቁስለኛ መሆኑ ተረጋግጧል። በተለያዩ ጎንደር አካባቢዎች ያሉ ዘመቻዎች እንደቀጠሉ ሲሆን በተለይም በዛሬ ውለት በዛሬ ውብነህ ዕለት በራስ አሞራው ወብነት ተሰማ ሀገር ጎንደር የራስ አሞራው ውብነህ ኮር አደረጃጀት የቋጨንበት እና ያደራጀንበት ሁኔታ ነው ያለው። ይህ ማለት በጎንደር ቀጠና ከሚገኙ ሀያ ስምንት ክፍለ ጦሮች መካከል እስካሁን አስራ አንዱን አደራጅተን ደግሞ የጎንደር ክፍል ጀነራል ዋንታ ሚጀር ጀነራል ዋንታ አባተ ወይም አንደኛ ኮርም ያደራጀን እንደነበር ይታወሳል። ይህም አምስት ክፍለ ጦሮችን በከተማው በኩታ ገጠም ያደራጀ ጠንካራ እንቅስቃሴ የሚያደርጉት እንደነ ጉና ክፍለ ጦር ጨምሮ ያሉበት አምስት ክፍለ ጦሮችን ማለትም ሚጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር፣ አጼ ፋሲል ክፍለ ጦር እንዲሁም ጣና ገላውዴዎስ ክፍለ ጦር እና ኢንጂነር ስመኘው ክፍለ ጦር ጭምር ያካተተ ኮር መመስረታችን ይታወቃል። በሌላ በኩል በምዕራባዊ የጎንደር ቀጠና እና ማዕከላዊ እየተቀየጠበት እንዲሁም ይሳው ካሳ ኮር ወይም ሁለተኛ ኮር ብለን ያደራጀ ነው በአማራ ፋኖ ነው አንድነት በጎንደር ስር ያደራጀን መሆኑ ይታወሳል። ይኸውም ስድስት ክፍለ ጦሮችን በቀጠናው ያደራጀንበት ሁኔታ ነው የነበረው። ከዚህ ከዘመቻ አንድነት አጀንዳ ጋር እንዲያዝ ፍላጎት ያላቸው ክፍለ ጦሮችና አመራሮችን በማሰባሰብ ብርጌዶችን፣ የሰራዊት አባላትን በማሰባሰብ ከዘመቻና መቻና ንቅናቄ በተጓዳኝ የአደረጃጀት ስራዎችን እንዲሁም የህዝብ መልሶ ማደራጀት የሰራዊት የማደራጀት ስራዎችን መሳ ለመሳ እየፈጸምን ጎን ለጎን እየፈጸምን እየሰራን የምንገኘው እና በሰሜናዊ የጎንደር ከተማ ማን የጎንደር አቅጣጫ ማለትም በዳባት እና ደባርቅ በየዳ እንዲሁም ደግሞ ድርቃይ ና አጅር ኖራ መስመሮች ጠለምት መስመሮች በሙሉ የሚንቀሳቀሱ የድብ ጠለምት ተከዜ ክፍለጦር የሰሜን አምባራስ ክፍለ ጦር የራስ ደጀን ክፍለ ጦር አያሌው ብሩ ክፍለጦር እንዲሁም አያሌው ብሩ ክፍለ ጦር እና ሌሎችም የተሳተፉበት ክፍለ ጦር በቀጠናው ማለት ሰሜን ብርቅዬ ክፍለ ጦር የተሳተፉበት አዲስ ኮር በቀጠናው መስርተናል ማለት ነው። ይህ ኮር ደግሞ ቀደም ሲል እንደተናገርኩት በዕውቁ አርበኛ በዕውቁ አርበኛ በጀግናው አርበኛ በራስ አሞራው ውብነህ ተሰማ ስም ራስ አሞራው ኮር ተሰኝቶ ተደራጅቷል። ዝርዝር መረጃዎችን በቀጣዩ የምሽቱ ፕሮግራም ወይም ደግሞ በጠዋቱ አራት ሰዓት ፕሮግራም የሚዲያ ፕሮግራማችን ዝርዝሩን የምንገልጽ ይሆናል። ከዘመቻ አንድነት ጋር የተያያዘ ነው። ስለ አንድነት ሲወራ ስለ አብሮ ተነጣጥሎ የማይነሱ ጉዳዮች ስለሆኑ ስለ አደረጃጀትን ማንሳት አስፈላጊ ነው፣ በመገኘቱ ነው እና አንድነትን በዚህ መንገድ እያመጣን ወታደራዊ ዝጠገግን ወይም ቸን ኦፍ ኮማንድን እያጸናን እያደራጀን የምንገኝበት ሁኔታ ነው የሚገኘው። በሌላ በኩል ነፃ የወጡ ቀጠናዎችን መልሰው እንዲደራጁ እና የህዝብ ውይይት እንዲደረግ እንዲሁም ምረት የሚገቡ አካላትን ምረት የማስገባት ህብረተሰቡን የማረጋጋት እና መልሶ ቀጠናዎችን አደራጅቶ መዋቅር አገልግሎት የሚያገኙበት ሁኔታ ክፍት የማድረግ እንደዚሁም ደግሞ ከጠላት ጋር ግንኙነት የነበራቸው አካላት ሰግተው ሸሽቶ የነበሩትን ተመልሰው እንዲሰፍሩ ተመልሰው በይቅርታ እንዲገቡ የምረት ምረት በመስጠት ያው እየገቡ እያስተባበር የምንገኝበት ሁኔታ ነው ያለው። በሌላ በኩል በጠላት በኩል የፖለቲካዊ ውድቀት ደርሶበታል። ምንም አይነት ይዟቸው የነበሩ በጎንደር ከተማ ይዟቸው የነበሩ የህዝባዊ ውይይቶች የ የእንትን የመስክ ጉብኝቶች፣ የመስክ የስራ እንቅስቃሴዎች በፖለቲካው ዘርፍ ሙሉ በሙሉ ታጥፈዋል። በጎንደር ከተና ሙሉ በሙሉ እንዲታጠፉ ደግሞ የዘመቻ አንድነት ወታደራዊና ፖለቲካዊ ንቅናቄ ተጽዕኖ ስር በመግባቱ ሽባ ሆኖ እንዳይንቀሳቀሱ የወትሮ ስራቸው እንዳይሰሩ ተደርጓል። ከፊሎቹም በቀጠና ያለ ወታደራዊ እንቅስቃሴ ስላሰጋቸው ወደ አዲስ አበባና ወደሌሎች ወደ ሌሎች ከተሞች እና አካባቢዎች ራሳቸው መጠበቅ ባለባቸው ቦታ እየሄዱ ነው። ቀሪዎቹ ቢሮ የማይገቡበት ሁኔታ ነው ያለው። ከገቡም ለተወሰነ ደቂቃ ታይቶ የሚጠፉበት ሁኔታ ነው። በየወረዳውም በየዞን ከተሞች እና ከተማ አስተዳደር ቀጠናዎች እያየን ያለ ነው በጎንደር በሌላ በኩል የወታደራዊ እንቅስቃሴን በተመለከተ የጠላት የወታደራዊ ቁመና እጅግ መደናገርና መረበጥበት እንዲሁ መረበሽ የመታወቅ አጠቃላይ የመታወቅ ሁኔታ ነው ያለው ተርሷዊ መቁረጥ ከሱ የመቁረጥ ሁኔታ በእጅጉ ይታያል። እናም በተለይ ደግሞ አብዛኞቹ ስልክ ስለማይሰጣቸው እንጂ ስልክ ሲያገኙ በተለያየ መንገድ እየደወሉ ከቀጠናው የሚቀበላቸው ሰው እያዘጋጁ ለመውጣት ለመኮብለል አገዛዙን ጥለውት ለመውጣት ዝግጁ የሆኑበት እና አሰልች በሆነ በማያሸንፉበት ጦርነት እንዳስገባቸው የተነተኑበት የተረዱበት ሁኔታ ነው ያለው። በጥቅሉ ከፍተኛ ተስፋ መቁረጥ ውስጥ ገብቷል። ወታደራዊ እንቅስቃሴውም ቢ ሌሎች ወታደራዊ እንቅስቃሴ ፍላጎቶቹ ግራ በመጋባት ውስጥ ነው ያሉት። የመከላከልም የማጥቃትም አይደለም፣ በአመዛኛው የመከላከል ፍላጎት ነው ያለው። ሁኖም ግን እንቅስቃሴዎቹ የሬሽን፣ የደሞዝ፣ የምን እንቅስቃሴዎቹ እንዳያድርግ ገደብ የተጣለበት እና ከአንድ ቦታ ወረዳ ወደ ሌላ ቦታ ወረዳ የመንቀሳቀስ ሁኔታው በእጅጉ የተዳከመበት በስጋት ቋፈን ከቀበሮ ምሽግ የማይንቀሳቀስበትን ሁኔታ ቀሪው የጠላት ኃይል እንዲሆን አድርገናል። ከዚህ በመቀጠልም የጉዞ ዘመቻ አንድነት እንደመቀጠሉ እና መደበኛ ሁኔታችን ስራችን እንደሚቀጥል ይታወቃል። ከዚህ ጋር ተያይዞ በተጠኑ ቦታዎችና ወታደራዊ ስልትና ወታደራዊ ጥናታችን በፈቀደልን አቅጣጫ ጠላትን እየመታን እያፈረስን አጠናክረን እንቀጥላለን። እንደ ጎንደር፣ አመሰግናለሁ። አንሞት ተመልካም ፋኖ ዮሐንስ ንቁሱ ስለሰጠህን ማብራሪያ እጅግ በጣም አመሰግናለን። እንግዲህ ተመልካቾች ይህንን የጋዜጣዊ መግለጫ ዕለታዊ የአውደ ውጊያ ውሎ መግለጫ እየተከታተሉ የሚገኙ ሚዲያዎች አሉ። ከኤቢሲ ቴሌቪዥንን ያለው፣ ከብላክላይኑ ሚዲያ በሰል በስላሴ፣ ከሮሃ ሚዲያ ማዛ መሐመድ፣ ከግሎባል ፋኖ ሚዲያ ቀለም ስዩም፣ እንደዚሁም ከሁለት ሀምሳ አንድ ሚዲያ የሙሉጌታ አንበርበር አብረን ያለ ነው እንግዲህ አምስተኛ ቀን የያዘው የዘመቻ አንድነት አውደ ውጊያ ውሎ በተለያዩ ሂደቶች መቀጠሉን የፋኖ አደረጃጀቶች ቃል አቀባዮች ገልጸውልናል ከመደበኛው አውደ ውጊያና ድሎች ባለፈ የአደረጃጀት ስራዎችም የስልጠና ስራዎችም የህዝባዊት የፖለቲካ ስራዎችም መቀጠላቸውን የሚያሳይ መረጃዎችን ነው የሰጡን እንግዲህ ይሄ የጋዜጠኞችና የፋኖ ቃል አቀባዮች ዕለታዊ ያውደ ውጊያ የዚህ በተለይ የዘመቻ አንድነት የመረጃ በጋራ የመጋራት ሂደታችን ይቀጥላል። ምናልባት የተለየ ጥያቄ ጋዜጠኞቹ መካከል ካለ አንድ ጥያቄ እናስተናግድና እንጨርስ። በእኔ በኩል ያሉ ጥያቄዎች እነዚህ ናቸው። ምናልባት አብሮን የነበረው የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ አድሪስ በኔትወርክ ምክንያት ወቶብናል ስለሆነም የእሱን መረጃ እንዳገኘን እናቀርባለን። ሌላ ጥያቄ ካላችሁ ጋዜጠኞች አንድ ጥያቄ ላስተናግድ እችላለሁ። ካልሆነ በዚሁ ልናጠናቀቅ እንችላለን። ጥያቄ ከሌላችሁ እንግዲህ እዚህ ከሚዲያው ጋር ከመገናኛ ብዙሀን ጋር በመገናኘት እለታዊ ያው ለውጊያ በተለይም ደግሞ የዘመቻ አንድነት መረጃዎችን ለመገናኛ ብዙሀን በጋራ ሰብሰብላቸው የምትሰጡን ሁላችሁም የፋኖ አደረጃጀት ህዝብ ግንኙነት መምሪያ ኃላፊዎች እናመሰግናለን። ሁላችሁም ጋዜጠኞች የሰባሰባችሁትን በግሌ አመሰግናለሁ። ለዛሬ የነበረን የዕለታዊ አምስተኛ ቀን የዘመቻ አንድነቱ ሁሉ ምን ይመስል ነበረ።